ሞን ፕሩፌሳ ዳዲ ብርሃኑ፣ የአያቱ ስም ሞርጋ የሚባል የሚያገለግል ሰው ያለው ስልኩ ትደውልለታለህ። እሺ 92889 ሞርጋ የሚባል ሰው ታውቃለህ? ምንህ ነው? ሞን ፕሩፌሳ ዳዲ በግል አንታውቁም። ሐዋርያው ፈቃዱ አየለ እባላለሁ። ታውቀኛለህ? አታውቀኝም ካሪስ ዓለም አቀፍ ቤተክርስቲያን የሚባል ታውቃለህ? እሺ። ካሪስን አታውቀውም፣ እኔንም አታውቀኝም። ብርሃኑ በረከት የሚባል ስም መጥቷል። ብርሃኑ በረከትም የሚል። ሞርጋ ማን ነው? ሞርጋ ወንድሜ፣ ጉባኤ ላይ ሆነን እኮ ነው የእኛ የእሁድ ፕሮግራማችን። ጉባኤ ላይ ያንተ ስም፣ ያንተ ስልክ፣ ያንተ ነገር መጥቶ እኮ ነው የሰማህ ነው። እግዚአብሔር አይቶሃል። እግዚአብሔር በነቢያት ዓለም ይፈልጋል ግን ከዛ ዓለም የሚያወጣ ነገር ባንተ ላይ መጡ ባለፉት ስድስት ወር ከባድ ነገር ፋይናንስ ተመቷል ገንዘብ የለም ህይወት ከባድ ሆኗል በቃ ምጦ ነው ባል በጣም ምጦ ነው ባል ጠላት ሊያጠፋ ነው የመጣው አጥፊውን አጠፋ ነው ዛሬ በኢየሱስ ዘላራ ወላይታ ሶዶ ዘመድ አለ እንዴ ወላይ ታስወዶ ዘመድ አለ አዎ፣ አዎ። ብርሃኑ የአያቱ ስም ሞርጋ የሚባል ብርሃኑ የሚያገለግል ሰው አለው። እግዚአብሔር ዛሬ የጥፋትን ና ጅነ ከዚህ ሰው ላይ ያነፈረሰ፣ አሜን። እሺ፣ ስልክ ትደውልለታለህ። 0922 12 8893 ነቢይ በረከት ነቢይ በረከት እዩ ነው የሚለው። ተናስተልኝ ሄሎ፣ አይሰማም። ፕሮፌት ከካሪስ አለም አቀፍ ቤተ ክርስቲያን ነው የምንደውልልህ ስምህ ብርሃኑ ነው ወይ ወይ ብርሃኑ ሞርጋ የሚባል ሰው ታውቃለህ? ሞርጋ የሚባል ሰው ታውቃለህ? ምንህ ነው? አማን ፕሮፌሰር ዳዲ ወንድሜ፣ ከመዘጋትኩ እያዳንኩ ነው። ደግመህ ደውል። ይደውለት ራባላራባዲያማንስ ይሰማል ወንድሜ እዚህ ፕሮግራም ላይ እያገለገልኩ የአንተ የአያት ስም መጦልን ነው ሞርጋ የሚባል እስከ ቁጥሩ መጦ ነው ሞርጋ መቼም ስልክ አይኖራቸውም አይኖራቸው አያት ናቸው አይደለም በግል አንተዋወቅም ሀዋርያው ፍቃዱ አየለ እባላለሁ ታውቀኛለህ አታውቀኝም ካሪስ አለም አቀፍ ቤተክርስቲያን የሚባለውስ ታውቃለህ ጋሪስን አታውቅም። እኔንም አታውቀኝም። እዚህ መልእክት እየመጣ የአንተ ስም የአያት ስም እየመጣ ነው። ብርሃኑ በረከት የሚባል ስም መጥቷል። ብርሃኑን በረከት የሚል ነው። ሞርጋ ማን ነው? ረጅም ዘመን የተነበየንበት ትንቢት ነው። እግዚአብሔር ዛሬ በልዩ ዓላማ ወንድሜ ሊታደገው ነው። እየሰማኸኝ ነው ወንድሜ። እግዚአብሔር እንደዚህ ይላል፣ ከጥፋት ዓለም አውጥቼ ለክብር ዓለም አስቀምጠሃለሁ ይለኛል። ስማኝ፣ ስማኝ። በባለፉ ስድስት ወራት ሊያጠፋ የመጣ የክፉ ዓለም አለ። እየሰማኝ ነው። ድሮ ህልምታይ ነበር፣ ራይታይ ነበር፣ ትተነብይ ነበረ ከስድስት ወር ወዲህ ግን የሆነ ነገር ጋር ከመያያዝ የተነሳ ጨልሞብሃል፣ ጨልሞብሃል። ክፉ ሊገድል ነው ወንድሜ። ስድስት ወር አንተን አገልግሎትን አጥፍቶ አንተን አጥፍቶ ሊገድል መጥቷል ክፉ። ዛሬ ግን በዚህ ቤተክርስቲያን በመጣው መንፈስ አንተን ወንድማችንን ከክፉ ዓለም አሰራር አወጣን በኢየሱስ ስም። ወንድሜ ጉባኤ ላይ ሆነን እኮ ነው የኛ የሁድ ፕሮግራማችን ጉባኤ ላይ የአንተ ስም የአንተ ስልክ የአንተ ነገር መጥቶ እኮ ነው የሰማኸኝ፣ ነው። እግዚአብሔር አይቶሃል። እግዚአብሔር በነቢያት ዓለም ይፈልጋል፣ ግን ከዚ ዓለም የሚያወጣ ነገር ባንተ ላይ መጦ። በባለፉት ስድስት ወር ከባድ ነገር ነው፣ ፋይናንስ ተመቷል፣ ገንዘብ የለም፣ ህይወት ከባድ ሆኗል። በቃ ምጦ ሆኖብሃል። በጣም ምጦ ሆኖብሃል። እውነት ነው። ጠላት ሊያጠፋ ነው የመጣው አጥፊውን አጠፋ ነው ዛሬ በኢየሱስ ቴላራ ወላይታ ሶዶ ዘመድ አለ እንዴ? ወላይታ ሶዶ ዘመድ አለ? አዎ፣ አዎ ዋና ዋና፣ አገሩ አገሩ እኮ እሺ፣ በቃ እሱ ነው ራሱ እግዚአብሔር ሞርጋ የሚለው ስም እኮ የአሜሪካ ስም ሞርጋን፣ የሆነ ፊልም አክተር ነው። ሞርጋን ፍሪማን የሚባል አክተር አለ፣ እንጂ ኖርማሊ ያበሻ ስም አይመስልም። እየሰማችሁ ነው፣ ግን እግዚአብሔር ያያል። መንፈስ ቅዱስ በኢየሱስ ስም፣ ይሄ ዘር ዛሬ ተፈታ፣ ቤተሰቡ ነጻ ወጣ። አሜን። እግዚአብሔር ባየል ክብር መነሳት ይሆንለ እግዚአብሔር ባየልህ ቅባት መነሳት ይሆንልህ። እግዚአብሔር ባየልህ ዓለም መነሳት ይሆንልህ። እግዚአብሔር ባየልልህ መነሳት ይሆንልህ። በኢየሱስም ይሆንልህ ወንድሜ። አንተን ከማንሳት ሆኖ የተነሳ እግዚአብሔር በሮች ይከፈቱላል። የተለያየ ሀገር ትሄዳለህ። አረብ ሀገር፣ ዱባይ ስትሄዳ ያለው ሳውዝ አፍሪካ ስትሄዳ ያለው፣ ከዛ እያልክ ትሄዳለህ፣ ዩሮፕ ትሄዳለህ። እግዚአብሔር ትላልቅ ነገሮችን ያደርግልሃል። ተባረክ ወንድሜ አቤት

በኢየሱስ ስም ፋይናንሱ ተመቷል ብያቸው። በቃ በዚህ በኩል በረከት ሆነላችሁ። በዚህ ቤተሰብ ላይ የተነሳ የቤተሰቡን ንብረትና ሕይወት ለማጥቃት ወታ ክፉል ዛሬ ተመታ። አገር ውርስ ኖሮብ እየተከራከረ እግዚአብሔር የማታውቁ መድረክ ላይ የማታውቁ ጉባኤ ላይ ስላንተ ሲያወር ስላንተ ሲያወር ይሄ እግዚአብሔር ይባላል። በኢየሱስ ስም ተለቅቆልሃል። በምስክርነት ትመለሳለህ። እግዚአብሔር ይከራከርልሃል። ስለአንተ የሚከራከር ሰው እግዚአብሔር ያስቀምጣል። መልአክ ወጦልሃል። በኢየሱስ ስም በምስክርነት ትመጣለህ። እንደዚህ ከተወጠርክበት ህይወት ውስጥ ትወጣለህ። በኢየሱስ ስም። እኔ የሆነ አንድ ወንድ ልጅ እራሱ በዚህ ይሄ መሬቱ በውርስ ምክንያት የሆነ ህፃን ወንድ ልጅ ሲስቅ ነው ማየው ይሞታል አለ ጌታ አባቱ ይሞታል፣ የአባት ልጅ ትሞታለች ብሎ ጌታ ለነ ተናገረ። ሌላ ነቢይም እንደዚህ ስልክ ደውሎ ይ ነቢ ስልክ ደውሎ እንደዚህ ያተነግራል። አይገርማችሁ? እግዚአብሔር በእነዚህ ቤት ላይ እየሰራ እንደሆነ። ሌላ ነቢይም እንደዚህ ያለ ሲል፣ ሰማይ አንዳንዴ ሲቆምልህ አስበው። እግዚአብሔር ሲከራከረልህ እንደዛ ነው ወገኖች። እግዚአብሔር እየተከራከረልን፣ ወንድሜ ታላቅ ድል ሆኖላ፣ አትፍራ። ታላቅ ነገር እግዚአብሔር ያደርጋል። በክብር ወደ አገልግሎት ትመለሳለ። በቤት ላይ ያለ ጉድለት ሁሉ ዛሬ በኢየሱስም ተነስቷል።